አርዕስተ ዜና። የስራና ክህሎት ሚኒስቴር ከ800 ሺህ በላይ ለሚሆኑ ዜጎች በውጭ ሀገራት የስራ እድል ለመፍጠር እየሰራ መሆኑን ገለጸም። የኢትዮጵያ የባህር በር ጉዳይ ከስሜት ባሻገር በብልሃት መከወን እንዳለበት ተነገረም። በብር ሸለቆ ሰልጥኖ ወደ ተለያዩ የክልሉ አካባቢዎች እየተፈተነ ያለው አድማ ብተና የተባለ ታጣቂ ከዚህ ቀደም እንደነበረው ልዩ ኃይል የመንግስት ስጋት ሊሆን እንደሚችል ተጠቆመም። ሰላም ጤና ስጥልን፣ ውድ አድማጭ ተመልካቾቻችን በመከታተል ላይ የምትገኙ ጃን ኦክማንት ሚዲያ ነው። አርእስቶችን በማስቀደም የሰዓቱን ዜናዎቻችን ጀምረናል። ወደ ዝርዝሩ እናልፋለን። አብራችሁን ቆዩ። የስራና ክህሎት ሚኒስቴር ከ800000 በላይ ለሚሆኑ ዜጎች በውጭ ሀገራት የስራ ዕድል ለመፍጠር እየሰራ መሆኑን ገለጸ። ሚኒስቴሩ በ2018 በጀት ዓመት ከ800000 በላይ ለሚሆኑ ዜጎች በውጭ ሀገራት የስራ ዕድል ለመፍጠር አቅዶ እየሰራ መሆኑን የኢትዮጵያ ዜና አገልግሎት ዘግቧል። በመንግስት ደረጃ ወጣቱን ኃይል በዚህ ልክ ወደ ውጭ ሀገራት እንዲሰደድ መፍቀድ ሀገሪቱ ላይ ያሉታዊ ተጽዕኖ ያስከትላል የሚል ጥያቄ እየተነሳ ሲሆን፣ በሌላ በኩል ወጣቱ በህገ መንገድ መሰደዱ ስለማይቀር ለደህንነቱ ሲባል በህጋዊ መንገድ ቢወጣ የተሻለ ነው የሚሉም አሉ። መንግስት በቅድ ደረጃ ይዞ ሰራተኛ ከሚፈልጉ ሀገራት ጋር በመነጋገር ከ መቶ ሺህ በላይ የሰው ኃይል ለመላክ እየሰራ ያለው የዜጎችን ክብር፣ ደህንነት፣ መብትና ተጠቃሚነትን በሚያረጋግጥ መልኩ ነው ሲሉ የስራና ክህሎት ሚኒስቴር የህዝብ ግንኙነትና ኮሚኒኬሽን ስራ አስፈጻሚ አቶ አበባ ለሙለ ዚያ ተናግረዋል። የውጭ ሀገራት የስራ ስምሪት በየጊዜው እያደገ መምጣቱን የገለጹት ስራ አስፈጻሚው ከ2014 ዓ ም በፊት ከነበረበት 40 ገደማ በ2017 ዓ ም 53 እንዲሁም በ2018 በጀት ዓመት የመጀመሪያ ሩብ ዓመት ከ136 በላይ ዜጎችን ተጠቃሚ ማድረግ መቻሉን በኩራት ተናግረዋል ወደ ውጭ ሀገራት የሚሰደዱ ዜጎች ቁጥር ከጊዜ ወደ ጊዜ እያሻቀበ መምጣቱንና መንግስቴን ችግር ለመቅረፍ ከመካከለኛው ምስራቅ ሀገራት ጋር አብሮ እየሰራ መሆኑን የገለጹት አቶ አበባ ለሙ ህዝቡ ከወትሮ በተለየ መልኩ በገፍ ለመሰደድ የተነሳው ለምን እንደሆነ ያሉት ነገር የለም። የስራና ክህሎት ሚኒስቴር እንደሚለው ህዝቡ በገፍ የሚሰደደው መንግስት ለዜጎች አስበው በውጭ ሀገራት የስራ ዕድል ፈጥሮለት ሳይሆን ባለፉት ስድስትና ሰባት ዓመታት አገሪቱ ውስጥ በተፈጠረው የእርስ በርስ ጦርነት፣ የኑሮ ውድነት፣ የስራ ዕድል ማነስ፣ ከቦታ ቦታ የመንቀሳቀስና ሰርቶ የመኖር መብት መገደብ መገደብና በመሳሰሉ ተስፋ አስቆራጭ ምክንያቶች መሆኑ ይታወቃል። መንግስት ወጣቱ መሰደዱ ካልቀረ በሚል በህጋዊ መንገድ ወደ አረብ ሀገራት ለመላክ እየሰራ መሆኑን ቢገልጽም በየመንና ጅቡቲ በኩል በህገ ወጥ የሰው አዘዋዋሪዎች አማካኝነት ወደ መካከለኛው ምስራቅ ሀገራት የሚሰደዱ ሰዎች ቁጥር ቀላል አይደለም። የተባበሩት መንግስታት በየቀኑ በሚያወጣው መረጃ ከየመንና ጅቡቲ እየተነሱ በጀልባ ወደ መካከለኛው ምስራቅ የሚሰደዱ ኢትዮጵያውያን ቁጥር ከፍተኛ እንደሆነና ብዙ ጊዜም በጀልባ መስጠማ አደጋ የበርካቶች ህይወት እንደሚጠፋ ይጠቁሟል ጃን ቅማንት ሚዲያ በበኩሉ ትላንት በሰራው ዘገባ ከትግራይና ከአማራ ክልል በተለይም ወሎ አካባቢ እየተነሱ በአፋር ክልል በኩል ወደ ውጭ ለመሰደድ ሲሞክሩ በርካቶች እንደሚያዙና አብዛኞችን በህገወጥ ደላሎችና የጥቅም ተጋሪ ባለስልጣናት አማካኝነት ድንበር እንደሚያቋርጡ አይዘነጋም። በተለይም በቅርብ ዓመታት የአገሪቱ የትምህርት ስርዓት ክፉኛ በመውደቁ በህጋዊም ይሁን በህገወጥ መንገድ ወደ አረቡ ዓለም በቤት ሰራተኝነት ለመቀጠር የሚሰደዱ ሴቶች ቁጥር አሳሳቢ መሆኑ ይነገራል። የኢትዮጵያ ባህር በር ጉዳይ ከስሜት ባሻገር በብልሃት መከወን እንዳለበት ተነገረም። የኢትዮጵያ ባህር በር የማግኘት ጥያቄ ሁሉም የኢትዮጵያዊ ጥያቄ ቢሆንም በስሜትና በድርቅና ሳይሆን በብልሃትና በበሳል ፖለቲካ መመራት አለበት ሲሉ ምሁራን መክረዋል። ከቅርብ ጊዜ ወዲህ የባህር በር ማግኘት አለማግኘት የተመለከቱ ሐሳቦች ከስሌት ይልቅ ስሜት የተጫናቸው እየሆኑ መጥተዋል የሚሉ የዘርፉ ባለሙያዎች ኢትዮጵያውያን በመሪዎቹ ፕሮፓጋንዳ ሳይደናበሩ ትክክለኛውን ነገር ብቻ በማድረግ የአገራቸውን ጥቅም በሚያስከብሩ ተግባራት ላይ ብቻ እንዲያተኩሩ ሲሉ አስተያየታቸውን አቅርበዋል። በየትኛው መንገድ ቢሆን ጦርነትን እንደ ዋና አማራጭ አድርገው ከሚወስዱ ኋላ ቀሪ ፊውዳል ዘመን እርምጃዎችና መፍትሄዎች መራቅ አለብን የሚሉ ወገኖች ኢትዮጵያ በምን መንገድ ቢሆን ወደ በጦርነት አመጣለሁ ብላ እንዳትሞክር ሲሉ አጥብቀው መክረዋል። በጦርነት የሚገኙ መፍትሄዎች ዘላቂ ሆነ አያውቁም የሚሉት ምሁራን ኢትዮጵያ በጦርነት ያጣቻቸውን ወደቦቿን በጦርነት አስመልሳለሁ ብላ ወደ ኃይል እርምጃ ከገባች ወደማትወጣበት ኪሳራ ልትገባ ትችላለች ይላሉ። የኢትዮጵያ መንግስት ከቅርብ ጊዜ ወዲህ የወደብን ጉዳይ ሱሪ ባንገት ያደረገበት ምክንያት አሳማኝ አይደለም የሚሉ አስተያየት ሰጪዎች በበኩላቸው ወደቡን ማግኘት የሚቻለው በበሳል ፖለቲካና ዲፕሎማሲ ነው ብለዋል። ኢትዮጵያ አሰብን ወደብ ለማስመለስ የዲፕሎማሲውን ዓለም ለማሳመን የሚጠቅም በቂ ምክንያት እያላት በየመድረኩ የሞት ሽረት ጉዳይ እንደሆነ ተደርጎ የሚሰበከው አካሄድ ግን ለከፍተኛ ሰብአዊ፣ ፖለቲካዊ፣ ቁሳዊና ዲፕሎማሲያዊ ኪሳራ የሚዳርግ ነው ሲሉ ምሁራን ከወዲሁ አጥብቀው እየመከሩ ናቸው። ወደቡን የምንፈልገው ዘላቂ የሆነ ምጣኔ ሀብታችንን ለማድረግ ከሆነ በወደቡ ምክንያት ያልተፈለገ ጦርነት ከፍተኛ የሀገሪቱን እድገት ወደኋላ ማንፋቀቅ ተገቢ አይሆንም። ከዚህ ባለፈ ወደ ጦርነት መግባት ግን በወደቡ ተሳቦ ሊገኝ የተፈለገ የፖለቲካ ሻጥር መኖር አለበት ተብሏል። መላው የኢትዮጵያ ህዝብ በባህር በር ጉዳይ ከመሪዎቹ ባሻገር በተረጋጋ መንፈስ ማሰብና መወሰን አለበት። እስከ ዛሬ በየጊዜ የሚነሱ መርህ አልባ መሪዎች ለጊዜያዊ ፖለቲካዊ ጥቅማቸው ጦርነት እየቀሰቀሱ እንደሚማግዱት መማገድ የለበትም ሲሉ በርካቶች ተናግረዋል። ኢትዮጵያ የባህር በር ያስፈልጋታል በሚለው ጉዳይ ልዩነት ያለው ኢትዮጵያዊ የለም የሚሉት ምሁራን ልዩነቱ የትኛውን መንገድ ተጠቅመን የባህር በር ብናገኝ ዘላቂ ጥቅማችን እናረጋግጣለን የሚለው ነው ብለዋል። ሰሞኑን የብልጽግና መንግስትና የጦር አበጋዞቹ እንዲሁም ካድሬዎቹ እያደረጉት ያለው ቅስቀሳ ሀገራችን ወደ ከፋ ጦርነት የሚያስገባት አይነት ነው ተብሏል። የብልጽግና መንግስት ወደ ስልጣን እንደመጣ የኢትዮጵያን ሕዝብ አነሳስቶ ትግራይ ላይ ያካሄድ ባልተሰላ ጦርነት ያስከተለውን ሰብዓዊና ቁሳዊ ውድመት ሳይገመግም በባህር በር ሰበብ ከኤርትራ ጋር የሚደረግ ግብታዊ ጦርነት የበለጠ ቀውስ እንደሚያመጣ ምሁራን ተናግረዋል። በብር ሸለቆ ሰልጥኖ ወደ ተለያዩ የክልሉ አካባቢዎች እየተበተነ ያሉ አድማ ብተና የተባለ ታጣቂ ከዚህ ቀደም እንደነበረው ልዩ ኃይል የመንግስት ስጋት ሊሆን እንደሚችል ተጠቆመም። የታጣቂውን ብዛትና እንዲታጠቅ የተፈቀደለትን የጦር መሳሪያ የተመለከቱ አንዳንድ የፖለቲካ ተንታኞች ይህ ኃይል በሂደት ከዚህ ቀደም መንግስት እንዳፈረሰው ልዩ ኃይል ሌላ ስጋት ሊሆን እንደሚችል ጥርጣሪያቸውን እየገለጹ ይገኛሉ። ይህ ኃይል ከፌዴራል መንግስቱ ባሻገር በአማራ ክልል ለሚኖሩ እንደ ቅማንት፣ ኦሮሞ፣ አገው፣ አርጎባና የመሳሰሉ ብሔሮች የህልውና ስጋት ሊሆን እንደሚችልና ና ከአሁኑ ምልክቶች እየታዩ እንደሆነም ፖለቲከኞች አክለው ተናግረዋል። የብልጽግና መንግስት ላለፉት ሁለት ዓመታት በአዋጅና በዘመቻ ማጥፋት ያልቻለውን ፋኖ የተባለ ሽምቅ ተዋጊ በሌላ ህጋዊ ሽምቅ ተዋጊ ለማጥፋት በሚል የፈጠረው አድማ ብተናም አብዛኛው ከዚህ በፊት ፋኖ ቆይቶ ምህረት የገባ በመሆኑ ቀስ በቀስ በለመደው መንገድ ወደ ፋኖ እየተቀላቀለ ብልጽግና ሊወጋው እንደሚችል ተፈርቷል። በተለይም አድማ ብተናው ነው በሃገራዊ ስሜት ሳይሆን በአማራነት ስሜት ተመርዞ እንዲሰለጥን በመደረጉ ምክንያት መከላከያውን በሴራ እንዲጠቃ ከማድረግ ባሻገር በሌሎች ብሔሮች ላይ ያነጣጠረ ጥቃት ሊፈጽም ይችላል የሚል በርካታ አስተያየቶችም አሉ። መንግስት የጀመረውን የአሰብን ወደብ የማስመለስ ጉዳይ በዲፕሎማሲ ካልተሳካለትና ወደ አስገዳጅ ጦርነት የሚገባ ከሆነ ፊት ለፊት ከሚዋጉት ኃይሎች በላይ መጠንቀቅ ያለበት ራሱ በህጋዊ መንገድ ያሰለጠነውን አድማ ብተና ነው የሚሉ አስተያየት ሰጪዎች ትግራይ ላይ በነበረው ጦርነት መከላከያውን ከኋላ እያጠቃና የቆሰለውን እየጨረሰ ጥቁር ክላስ ሲታጠቅ የነበረው በጫካ ያለው ፋኖና የአሁኑ አድማ ብተና ነው ሲሉ ይናገራሉ። ከሰሞኑ በመከላከያና በፌዴራል ፖሊስ ደረጃ የሚያዙ የቡድን መሳሪያዎችን ሳይቀር እንዲታጠቅ ተደርጎ ወደ ተለያዩ የክልሉ ዞኖች እየተላከ ያለው አድማ ብተናም በባለስልጣናት አቀባበል እየተደረገለት ሲሆን ጥምር ጦር በሚል ከመከላከያው ጋር ተጃምሎ ወደ ስምሪት እንደሚገባም ይታወቃል። በሌላ በኩል መከላከያው አድማ ብተና በሚል አብሮት የሚሰራው የክልሉ ታጣቂና የአማራ ብልጽግና ባለስልጣናት መረጃ ለፋኖ አሳልፈው እየሰጡ በደፈጣ እንደሚያስጠቁት ጠንቅቆ ያውቃል፣ የሚሉት አስተያየት ሰጪዎች መከላከያው ራሱን ችሎ እርምጃ ለመውሰድ ቢሞክር እንኳን በስራችን ጣልቃ ገባ በሚል በካድሬው ውስጥ ለውስጥ ጫና እንደሚደረግበት አይዘነጋም። ጉዳ አድማጮቻችን ለዛሬ የነበሩን ዘገባዎች ይመስሉ ነበር። መልካም ጊዜ ይሁንላችሁ።